እና ይህን ቀለበት አውጥቼ ሌላ ቀለበት ተንበርክኬ ላደርግልሽ አደርግልሽ እያሰብኩ ነው። ገና ሳየው ስትዋወቀው ገና ሳየው ገናናነቱን ገና ከልብ ይባቀው እንደምሸነፍ ብረዳ ማፍቀር ጀግና ነው። ልቧን በርካኪ ነው የሚ አሸናፊ አልሞ ተኳሽ ምናምረ በቀያ ልቀጥለ አልሞታታስታውሰዋነየው አይደለም ያምራሉ። ምንድን ነው ቀለበት ምናምን? ምንድን ነው የጋብቻን ቀለበት ያደረግሽ? ለምንድን ነው አገባሁ? እንኳንም ኖረሽ። ግን ስራ አለበት ነው ያልሽ። አይቆጣጠርሽም። አይቆጣ ይሄ አያፈቅርሽም። ፍቺ የነበረ ንብረትነትሽ በሄለን ምናምን ምናምን የተመዘገበ ንብረት እኔ ጋር አለ። ያንን ንብረትሽ ልመልስልሽ ነው አንደኛ ነገር እና ያው ይሄ ይሄ ፎቶ ለረጅም ጊዜ እኔ ጋር ነበረ ነበር። ያው እንደምታቁት ተላ የሰቀለችው ማለት ነው የራሷን ፎቶ ነው እ እና አውርደሽው ይህን ፎቶ እስቲ አደር ስማ በወርውር ናት እና ቤት ደስተኛ መሆን አለብሽ ብዬ ስላሰብኩኝ አንቺ ደስ ያለሽ ቦታ ከከፈለግ ከከተማ ወተን ከከተማ ውጭ ወተን ዝናና አይ እዚሁ ይሻለኛል ካልሽ፣ ደግሞ እዚህ ደግሞ በጣም የሚያምር ቦታ ወስድሻለሁ ማለት ነው። ምርጫውን ላንቺንቶ እና በሚቀጥለው ጽድት ያለ ቦታ እንደምንገናኝ ተስፋ አድርጋለሁ። ቤተሰብም መፍቀድ አለበት። ቤተሰብ በጣም ደስ እያላችሁ እንደውም ቦታ ብጠቁሙኝ ደስ ይለኛል። ከታች እንደውም ኮሜንት ላይ አስቀምጡ እና እፈቅጃለሁ ምናምን ሳይሆን እንደምትፈቅዱ መቶ ፐርሰንት ወደ መቶ ፐርሰንት እርግጠኛ ነኝ። ግን ቦታዋን ቦታዋን አስቀምጡ ኮሜንት ላይ ሰላም። ውድና ነው የተከበራችሁ ቤተሰቦቻችን፣ እንዴናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴናችሁ? እናንተ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና፣ ደስታ እንደሆናችሁ ባለሙሉ እምነት ባለሙሉ ተስፋ ነኝና እንዴናችሁ? ያው ዛሬ እንግዲህ ፏፈሽ ብዬ ነው የመጣሁት። እንደምታየው ፈገግታ የተሞላበት አገባብ ደስ የሚል ደስ የሚል አየር ደስ የሚል ቀን ደስ የሚል ደስታ ነው። በዘፈን ነው እንደ ዛሬ እና ያው ምንድን ነው እንደዚህ ደስ ደስ እያለ ፏፈሽ ብላ የመጣበት ምክንያት ካላችሁ ያው እንግዲህ የሆነ ምክንያት አያስፈልገውም። በነገራችን ላይ በህይወታችን ላይ ማለት ነው ደስተኛ ለመሆን በቃ ባገኘነው ነገር ደስተኛ መሆን ነው የሚገባልና እኛ ግን ያው ባጣ ነው በምናምን በምናምን ነው እየተከፋን ያለ ነውና ባገኘ ነው በሚያጋጠመን ነገር እንዳለ ደስተኛ መሆን ነው የሚገባንና ያው፣ እኔ ደግሞ አሁን ላይ እኛ ጋር ያሉት ነገሮች ደስ የሚሉ ናቸው። ነገራቶች ተስተካክለዋል ማለት ሁሉም ነገር ባሪፍ እየሄደ ነው ምናምን ምናምን ነገርና ለዛ ነው አትኮሳተር፣ ፊትን አታጨማዶ እያላችሁኝ ነውና ተበላሸ ምናምን ነገር ያለ እድሜ አረጀህ፣ አትናደድ፣ ምናምን እኔ አልናደድም። ተፈጥሮ ነው ቢ እና ዛሬ እንግዲህ ያው የመጣውበት አንድ ምክንያት ነው፣ ጉዳይ ነው የሚባለው የሚባለው አለኝ እና ያው ለሄዱ ደውዬላታለሁ። ያው እንገናኛለን፣ ትመጣለች የነበረ ግን የእሷ ንብረትነቱ በሄለን ሄለን ንንን የተመዘገበ የባለቤትነት መብት የተመዘገበ ንብረቷ እኔ ጋ ነበርና ያው አንደኛ እሱን እንሰጣታለን የምትቀበለኝ ከሆነ ማለት ነው። እና ሌላ ደግሞ የምጠይቃት ጥያቄ ይኖራል፣ ጥያቄ ነው፣ ጥያቄ ይኖራል። ያው ጥያቄው ደስ የሚልም ላይልም የሆነው ያው በእሷ መልስ ነው። እኔ ያው እንግዲህ ለኔ በጣም አሪፍ ነው፣ አስፈላጊ ጥያቄ ነው የምጠይቃት እና መልሱ ያው በእሷ ሁኔታ ላይ ይወሰናል ማለት ነው። እና እሷን እንጠብቃታለን ማለት ነው። እና እናንተ እንዴናችሁ? ናምናምናም ነገር ሁላችሁ በያላችሁበት ደህና ናችሁ ወይ? ስራ፣ ኑሮ፣ ጤና ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ደና ናቸው ወይ? በጣም ደህና እንደሆናችሁ ተስፋ አደርጋለሁ። በዚህ አጋጣሚ ግን አንድ ነገር አንድ ነገር ላስታውሳችሁ የሄድ ዩቲዩብን በጣም ሰብስክራይብ አድርጉት። መቶ ሃምሳ ሺህ ሁለት መቶ ሺህ ቤተሰብ እንዲኖረን ማለት ነው እና ሰብስክራይብ እየተደረገ መቶ ሀምሳ ሺህ ቤተሰብ ሲበዛ ደስ ይላል። ቤተሰብ ሲበዛ ማለት ነው። ይሄን ፍቅር ያላየ ይሄንን ቤተሰብነት ይሄንን መዋደድ ያላየ በጣም ብዙ ሰው አለና ሼር ሼር አድርጉት፣ ሰብስክራይብ አድርጉት። በፍቅር የተሞላ ቤተሰብ ይኑረን እና እንደማታሳፍሩኝ ተስፋ አደርጋለሁ። ያው የዩቲዩብን አይታችሁት ከሆነ ቪዲዮቿ ላይ ምናምን ሄዱ ብላ እንኳን አታውቅም፣ ሰብስክራይብ ምናምናምናም እንደዚህ ደውል ምልክት ምናምን ብላ አታውቅምና ከሌላ አንጻር ሳይሆን ደግሞ ግዴታ ነው ማለት እናንተ እኮ ታደርጋላችሁ። ያው እናንተ ቤተሰብ ናችሁ፣ ለቻላችሁ ሰው ምናምን ሼር ታደርጋላችሁ። አንዳንድ ቀን ደግሞ ይረሳል፣ የሆነ ሼር ላይደረግ ይችላል፣ ላይክ ላታደርጉ ትችላላችሁ ምናምን። ከዚህ በኋላ ግን እኔ አስታውሳችኋለሁ ማለት ነው። ሄሎ ባታስታውሷች ላይ ነበረ ነገር ነው። በነገራችን ላይ አፊ ላይ ነበረ ነገር። አይ ግዴታ ነው ማለት ከዚህ በኋላ እንደውም ኤዲት እራሱ ስታደርግ በየመሀሉ የሰብስክራይብ ምልክቱን ደውሉ መሀል ላይ ያስቀምጥላቸው፣ ሰብስክራይብ የሚሉ አስደንግጣቸው ሆነ በሚያስደነግጥ ድምጽ ኤዲት የሚያደርገው ካሜራ ማኖሱ ስለሆነ ማለት ነው። እና መቶ ሀምሳ ሲገብ መቶ ሀምሳ ስትገባ የሆነ ጥሩ የሚያምር ቻሌንጅ አስቀምጥላቸው። መቶ ሀምሳ ሲገቡ በአንተ በኩል መቶ ሀምሳ ይሻላል፣ ሁለት መቶ አሁን እኮ መቶ ሀምሳ ኦልሬዲ እኩል ገባ ነው። አሁን ማ እኮ መቶ ሀያ ምናምን ገባ መቶ ሀምሳ ልትገባ እኮ ነው ስለዚህ አሁን መቶ ሀምሳ ይቺ ልጅ በአንድ ወር ውስጥ ብትገባ እኔ ቃሌን ባላ ከብርስ ሁለት መቶ ቢሆን አይሻለኝ ሁለት መቶ ሺ ላይ ከባድ ነገር ገብቼ ያኔ ቢደርስም ያው ያኔ ቃሌን አከብሩ አለ ለእሷ መንበርከክ እቃውን ያዘጋጃለ ግን ይሄ ማለት ከባድ ነገር ማሰብ አለብኝ። ገብቶሃል? በቃ አስበህ ትነግራቸዋለህ። ግን ዛሬ ምን አስበህ? አስቤ ብነግራቸው በጣም አሪፍ ነው። ከባድ ነገር ብነግራቸው ማለት ነው። ምን ይመስልሃል? አሪፍ ነው። በቃ አስብበት ዛሬ። ግን ደስተኛውን አይደል? ምን እንደነካ አላውቅም። ምን ተገኝቶ ነው ዛሬ? ያው ማለት እንደነገርኩ ነው። አንተ ደስተኛ አይደለህም። ደስተኛ ለየት ተላክብኝ። ያው ማለት አንዳንድ ቀን ሁላችንም ደስተኛ መሆን ያለብን ቀን አለና፣ እኔ ደግሞ ያው ዛሬ እኔ ቀን ነው። ያው ሄሉን እንግዲህ እናገኛትና ያው እስካሁን ድረስ አልመጣችም። ስትመጣ ያሉትን ነገራቶች እንደነገርኳቸው ለእሷ ነው ለመናገር ያሰብኩት። ለመናገር ያሰብኩት ሚስጥር ነው። እንዳት ነግራት ቶሎ ብለ ማለት ነው ነው አይ አይን ላይ አይታ የሆነ ነገር ብታቀብስ፣ ብይ እኮ የሆነ ነገር ብለሃት ማለት ዓይንህን አይታ የሆነ ነገር እንዳሰብክ ብታቅስ። አይ የዋህነት፣ ይሄን አክል አሳበቀብ እያልከኝ ነው። እንዳጋጣሚ እየመጣሽ ነው። አቤት አቤት! እኔ ነው መልከኛዋ፣ መልከኛዋ ዝነኛ አራም ልጦሽ እንዳይሆን፣ ቼክ አርጊው። ሰላም ሰላም በቃ ውረድ እንዴ! ነበረ የሆነ መድረክ መሪ ሆኝ ነበር፣ ስትመጣ ማለት ነው። ዝነኛ ፌመሷ እየመጣሽ ነው። ቀለድ ቀለድ ቀለድክብኝ። ደህና ነሽ? በቃችሁ ያለው ለምንድን ነው? ሰላም፣ ትንባው በደንብ ሰላም። አረ እኔ ካሜራውን አስቀምጬው ነው የሚሄደው ወይኔ፣ ወይኔ፣ ወይኔ

እንዲህ ቁመት እንዲህ ቁመት በለጠችኝ። እንደዚህ ሊሆነስ ተመዘዘች። አንተ በለጠችኝ። በስ አጭር መሆን ግን እንደዚህ ነው። በቃ በጣም ከባድ ነገር ነው። አጭር ነሽ እያልካት ነው። እኔ ረጅም የነበርኩ ልጅ ነበርኩ ድሮ ስታውቁኝ። አሁን ግን አጠር አሁን ግን አጠር። እኔ እኮ ስም እንዴት ረጅም እንደሆንኩ ታውቃለህ። ቁመት ይታደል። የመጀመሪያ ቀን ተው እኔ ነበርኩኝ መጀመሪያው ላይ ማለት ነው ኦኬ። ከዛ ዝም ብሎ ሁለት ሜትር ተሰጠኝ ይበቃሃል ተብዬ። ሁለት ሜትር አረተ ሁለት ሜትር አትሆንም፣ ሜትር ከዘጠና ምናምን ብትሆን ነው እንዴ። ና ለካኝ፣ ና ለካኝ።

ጸባይ ካለሽ ግን እሰጥሻለሁ ነው። ቁመት ትፈልጋለሽ? ይባረክ ያለው ይባረክልሽ። እንደማሰጣት አውቃ ነው እንደ እንደዛ ገምትሽ ብገምች ኖሮ በቃ ጉድሽ ፈልቶ ነበር። ጉድሽ እንደ ሻይ ነበረ። ለማንኛው እዚህ ከፍታ ላይ እንዳለሽ ወደ ቤተሰቦቻችን ሰላም ባያቸው መጀመሪያ ሰላም፣ ሰላም እንዴት ናችሁ? ደህና፣ የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እኔ ያለው ደህና ነኝ፣ እሱ ደግሞ በጣም ደህና ነው አለ። እግዚአብሔር ይመስገን ደህና ነን እና እናንተም በያላችሁበት ሰላም ጤና እንደሆናችሁ፣ ስራ ሁሉ ነገር አሪፍ እንደሆነ ተስፋ አደርጋለሁ። ካልሆነም እንዲሆን ምኞቴ ነው። እና እንደዚህ ነው እንደዛ ነው ያው እንግዲህ ያው አላረፈደችም። ቅጣት ልቀጣት ነበር ግን ትንሽ እኮ አርፍዳለች። አዞላልለኔ በእናት ገና ሳየው ስታዋወቀው ገና ናነቱን ከልብ ይባቀው እንደምሸነፍ ብረዳማ እተወው ነበር አገር ሳይሰማ ከዛ በኋላ ያለው ግን ከዘፈን ሰፈር ወጥቶ ግጥም ሰፈር ሄደዋል። ይ ግን ሙሉ ነው። ቤት ገብቼ እሰማዋለሁ። ግን ከዚህ በኋላ ያለው ፍቅር ጀግና ነው። ልብ አንበርካኪ ነው፣ አሸናፊ እና ደክሞሻል እንቀመጣ። ከዚህ ጋር ስትታዩ ታምራላችሁ። እንደዚህ እሱ ጋር ባላቅም አላቅም። ግርጣት እዚህ ጋር ደግሞ ሌላ ነው፣ ትኩሳት ነው። እዚህ ጋር አምሮብሻል። እሺ አሜን እሺ። ምን ነው እንዴት ነው? ያምራል በጣም ጣቶች ያምራሉ። አረ እና ያ እህ ጣቶቿን ዞላ ነው። ለምንድን ታይ ማለት ታዩ ምንድ ነው? ቀለበት ምናምን አገባው ምንድን፣ የጋብቻ ትልቅ ቀለበት ያደረግሽ ለምንድነው? ማለት አገባው ማለት እና አድርስ ተብዬ ነው። ሌላም ቢኒ አድርስ ለቢኒ ተብዬ ነው። ምን እች ልጅ ፀጉሯ ተቀየረ፣ እዚህ በነሱ ፊት ጥቁር ታድሬ ጸጉር እኔ ቀለበቷን አቅቶኛል። ላንተ ጸጉር ትለኛለ። እኔ እኮ ፍቅረኛ ያዝኩ ሲ ደሞ ቀለበት አሰረኝ። ቀለበት ሲያስረኝ ነው ወደድኩ። ቀለበት አስራደች እንዴ? ቀለበቷን እያየው ነው እሱ ነው የሚደውለው። አንቺ እንለት እንጂ አረ አይደለም። ቀለበት ያሰራ ሰው ዝም ብሎ እንደዚህ መንገድ ላይ ወራ ምን ችግር አለው? አይጠረጠርም? አይቀናም በማን በአንቺ ራይ፣ አይደለም ቢቀና፣ ምን ያሳምነዋል? ምን ብለሽ ነው የምታሳምኝ? እንዴ እኔ በሆነው እንደዚህ ስልክ ካላነሳሽልኝ፣ በሎኬሽንም ቢሆን ያለሽበት ነው መጣሁ። አይ በሎኬሽን እንኳን አይመጣም፣ ስራ አለበት። ስራ አለበት። አይ ማይሆን ሰው ነው ቀለበት ያሰርላት። ጭራሽ ቼክም አያደርግሽም። ስራ አለበት። ለምንድን ነው ቀለበት ሽንዛጌ ያደረግ? ምንድን ይህ ቀለበት የፍቅረኛ ነው ያሰረልኝ። መቼ አስተውየው ግን አላውቅም ነበር። በነገራችን ላይ ቀለበት ይደረጋል፣ እንዲህ ያለምንም ምክንያት አይደረግም። እኔ ፍቅረኛ እንዳይኖረኝም ስታይ ምንድን ነው የመሰላችሁ ወንድ ነው ማለት ነው። አይ እንኳንም ኖረሽ። ግን ስራ አለበት ነው ያልሽው? አይቆጣጠርሽም፣ ይሄ አያፈቅርሽም።

ለነገሩ ልክ ነች፣ ልክ ነች። ምን ምን አገባን፣ ዋናው ልብ ነው አይደለ? አዎ። ለምን ገመድ አያስርላትም? ሄዳለ። እሺ በቃ አንተ ተቆረቆረችልን። ለማንኛውም እሺ፣ ይኸውልሽ፣ እኔ ዛሬ የፈለግኩሽ ለአንድ፣ ለሁለት፣ ለሶስት፣ ለአራት፣ ለአምስት፣ ለስድስት፣ ለሰባት፣ ለስምንት፣ ለዘጠኝ፣ ለአስር ምክንያት ነው። እሺ ከአንደኛው ግኖ ከዜሮኛው ልጀምር። ያው አንደኛ ማለት ያው ያንቺ የነበረ ንብረትነትሽ በሄለን ምናም ምናምን የተመዘገበ ንብረት እኔ ጋ አለ። ያንን ንብረትሽ ልመልስልሽ ነው አንደኛ ነገር። እኔ ጋ ለረጅም ጊዜ ተቀምጠዋል። በእንክብካቤ በክብር አስቀምጨዋለሁ። አዎ ስመጣ ነው ያየሁት። ለምን አየሽው? እንደ ለምን አየሽው ይባላል። አይንን ለምን አየሽው? ባላየ አታልፊውም ነበር። ምን እንደሆነ አታውቅም። ዝም ብለ ያዙራ አረ እና ያው ይሄ ይህ ፎቶ ያው ለረጅም ጊዜ እኔ ጋ ነበረ። ያው ያኔ እንደምታውቁት አስወጣልኝ ብላ ነበረና አሁን ግን ወደ ቤቷ ምናምን መመለስ ስላለበት የኔ ውድጅ ሰውዳቹ ታላ የሰቀለችው ማለት ነው የራሷን ፎቶ ነው እ እና አውርደሹ ያንን ፎቶ እስቲ አደርስማ ስማ፣ በዚህ ወርውር ያናትን እና ቤተሰቦች ያው ይሄ ፎቶ እንግዲህ ለእኔ ጋር በጣም ያው እንዳንተም እንደምታውቁት ለረጅም ጊዜ ተቀምጧልና ግን ያው የእሷ ስለሆነ ስጦታዋ ስለሆነ ማለት እሷ ጋ ነው መሆን የሚገባው ፎቶ ነው። እንደዚህ የምታየው እኔም ባይዘወ የምወደው ፎቶ ነበረና።

እኔ አንደኛ ነገር የጠሮች ለዚህ ነው። ገና እኮ ስምንት ነው ዘጠኝ ጉዳይ ምክንያት ይቀረኛል። እንደ ለምርም በጣም ቸኩለሻል። በተጠደሽ ነው የመጣሽው። አሁን ደግሞ ልጆች ጋ ደረሽ። ከመቼው ተጋብታችሁ ልጅ ወለዳችሁ? አይ አይደለም፣ መጀመሪያ ወልደን የተጋባ ወልደን፣ ወይኔ ወልደን፣ ከዛ ቀለበት አሰረ፣ ከዛ ወደፊት ያገባኛል ተብሎ ይታሰባል ይታሰባል አይታሰብም። ስልክ እንደዚህ እየተዘጋበት ዝም ካለ አይታሰብም፣ አትጋቡም እና ይልሽ፣ አሁን ፎቶን ተወስጇለሽ ቤት መጀመሪያ የነበረበት ቦታ አስቀምጩ፣ እና ሁለተኛ ነገር ደግሞ ቤት መጥቼ ልሰጥሽ ነበር፣ ግን ሌላ ማወራሽ ነገር ስላለ ብዬ ነው እዚህ እንትን እንድንገናኝ የፈለግኩትና፣ ያው እያሰብኩበት ነበር ለረጅም ጊዜ ነው ምንድነው? ነው የምትዩእና ታዲ ታስብበት ነበር ለረጅም ምንም ዝም ብሎ እንደዛማ ኮን ማማረግ ችላሉ ሰው እንደዛ ማድረግ ማልችል ይመስልሽ ቀላል ነ እምቢ ካልሽኝ ይደበረኛል። እሺ ካልሽኝም ደስ ይለኛል። እምቢ ትኛለሽ እሺ ትኛለሽ። ማለት የሆነ ቦታ ይዤሽ ልሄድ እያሰብኩኝ ነው። መዝናኛ ቦታና ለአዝናናሽ እያሰብኩኝ ነው። ይሄን ቀለበት ኦሪጂናል ቀለበት ላደርግልሽ። ይህን ቀለበት አውጥቼ ልጠሎ ነው። ከዚህ ምን አኮራ አለእናሳ እና ይህን ቀለበት አውጥቼ ሌላ ቀለበት ተንበርክኬ ላደርግልሽ እያሰብኩ ነው። እየጠበቁት የነበረው ቀንደነሳ የት ይሻል ይሻል ማለት የት ነው የምትፈልጊው? ከከተማ ውጭ ወይስ ከሀገር ውጭ ወይስ ከክልል ውጭ አዲስ አበባ ውስጥ ይሻል ይሻል ወይስ ከከተማ ወተን ይሻል ይሻል? ምን አይነት ቦታ ነው ወስደሽ ምፈልግ? እኔ ባሌ ያለኝ ሰው ነኝ ባለ ትዳር ነኝ፣ እና ባሌ ላይ ሌላ ባል አልዳረም። አረ አባራት ሄድ ይችልች፣ ለምን ጠራስች? ምንም አታረግም ባልሽ ላይ ችግር የለውም እኔ ማስፈቀድልሻለሁ እሱ ስራ ስለሚሆን ቢዚ ስለሚሆን ስነ ስርአት ስነ ስርአት እና አንደና እንትን በቃ ማለት መዝናናት አለብሽ ያው ከረጅም ጊዜ በኋላ ደስተኛ መሆን አለብሽ ብዬ ስላሰብኩኝ አንቺ ደስ ያለች ቦታ ከከፈለግ ከከተማ ወተን ከከተማ ውጭ ወተን መዝናና አይ እዚሁ ይሻለኛል ካልሽ ደግሞ እዚህ ደግሞ በጣም የሚያምር ቦታ ውስጥ ይሻለው ማለት ነው። እና ምን ታስቢያለሽ? ፕሮግራም ግን እኮ የለኝም ማለት ለመዝናናት ነው ፕሮግራም የለኝም። ለመዝናናት ፕሮግራም ያስፈልጋል እንዴ? ቆይ ለምን? እንዴ ለመዝናናት ፕሮግራም ማውጣት አለብህ? አንርት አንርትን ኦርደር ማድረግ አለብህ? ሁሉ ነገር ኦርደር ማድረግ እኔ እኔ ልንገርሽ በህይወትሽ ውስጥ ለመዝናናት ፕሮግራም እንዳትይ በቃ ዝም ብለሽ ድንገተኝ ቅጽበተኝ መዝናናት ተዝናኝ። እንዴ እንዲ አሁንም እኮ ቅጽበታዊ አይደለም አደለም፣ አስቤበት ልብስ ይዤ ጫማ ይዤ እ አሁን ግን ምንም አይነት እንትን አትበ ምንድን ነው የሚባለው፣ ስራም እናቆማለን ቪዲዮም አንሰራም ምናምን እንጠፍጥፍት እንላለን ማለት ነው እና የት ይሻል ይሻል አንቺ ምን አይነት ቦታ ነው የነገርኩሽ ቦታ እንትን ነው ከተማም ያልሆነ ገጠርም ያልሆነ ከብቶች ያሉበትም የሌሉበትም ምናምን ቦታ። እሱ የት እንዳለ ታውቂያለሽ? እንዲህ ገጠርም ያልሆነ ከተማም ያልሆነ ከብቶች ያሉበት የሌሉበት ሳሬ ያለበት የሌለበት። አሁን ቃልዱን ተይና ተናገሪ፣ ሀሳቤን ሳልቀየር ለምንድነው የምትወስደኝ? እኔ እፈራለሁ፣ አልሄድም በቃ ነገርኩሽ እኮ፣ ተንበርክኬ ተንበርክኬ ያግቢኝ ጥያቄ ላቀርብልሽ እሳት ውስጥ ልገባ አላገባ ቀለበት አድርጌ ያየው ቀን። በቃ ለማንኛውም ግን መዝናናት ስላለብሽ ነው የምር ያው ከረጅም ጊዜ በኋላ ደስተኛ እንድትሆኝ ስለምፈልግ ነው። ያሳለፍሽው ብዙ ነገር ምናምን ነገር ስላለ ምናምን ነገር እና በቃ ነገሮችን እንደ አዲስ መርሳት አለብሽ፣ መዝናናት አለብሽ ምናምን ያንን አስቤ ነው። እና ያው ምርጫውን ላንቺንቶ እና በሚቀጥለው ጽድት ያለ ቦታ እንደምንገናኝ ተስፋ አድርጋለሁ ብዬሽ አስባለሁ። እንሄዳለን ብያለሁ። የዓመቱ ፈጣን ጭፈራ የሚባለው ለማንኛውም እንሄዳለን። ግን ቤተሰቡን መፍቀድ አለበት። ቤተሰብ በጣም ደስ እያላችሁ፣ እንደውም ቦታ ብጠቁሙኝ ደስ ይለኛል። ቅድም እንደነገርኳችሁ ነው። ሐዋሽ ናሽናል ፓርክ ኢትዮጵያ ፓርክ እንደዚህ አይነት ቦታ ነው ሄድበት፣ ይሄ እንትን የሚበዙበት ምናምን። እንደውም ከታች እንደውም ኮሜንት ላይ አስቀምጡና ፈቅጃለሁ ምናምን ሳይሆን እንደምትፈቅዱ መቶ ፐርሰንት ወደ መቶ ፐርሰንት እርግጠኛ ነኝ። ግን ቦታዋን ቦታዋን አስቀምጡ ኮሜንት ላይ፣ በጣም ነው የምወዳችሁ። ካላስቀመጣችሁልኝ ግን አኮርፋችኋለሁ ማለት ነው። አኮርፋለሁ እና ከታች አስቀምጡ። በዚህ አጋጣሚ እና ቦታችን እንግዲህ ተመልሷል፣ ደስ ብሎናል። እግዚአብሔር ከዚህ በኋላ እንግዲህ ከቤት እንደማይወጣ ተስፋ አደርጋለሁ፣ በምንም አይነት አጋጣሚ ይሄ ለጓደኝነት የሚከፈል ትልቅ መስዋዕትነት ነው እና ወደ ቦታው ተመልሷል። ይህ ፎቶ ስትነሱ ምን ታስታውሳለህ? ብዙ ነገር እናስታውሳለን። እሱን ግን አሁን ማውራት አንችልም። ሌላ ቀን በሶፋ ዙሪያ ከዛ በኋላ ግን ቆንጆ ሰው ነው። እኛ ለካሜራ እና በጣም ቴንክ ዩ ግን ስላሰብክልኝ፣ ምናምን እንደዚህ መዝናናት ስላሰብክ አመሰግናለሁ። የምር ያው መልስሽን እንግዲህ እጠብቀዋለሁ። ግን በብዛት እንደዚህ እናድርጎ ነው፣ ከከተማ ውጭ ወይስ ከከተማ ውስጥ? እንጃ እናስብበት፣ እናስብበት። እና ሁላችሁንም እወዳችኋለሁ እና ቀደም ያልኳችሁን ነገር እንዳትረሱት